ሰላም ሰላም፣ እንዴት ናችሁ? ውድ የዚህ ቻናል ተከታታዮች ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮን ላይክ ማድረግ እንዳይረሳ። ከተለያዩ ምንጮች በርካታ መረጃዎችን ወደ እናንተ ይዤላችሁ ቀርቤ ያለው፣ አብራችሁን ቆዩ። አትሌቲኮ ማድሪድ የማንቸስተር ዩናይትድ ተጫዋች የሆነውን ብራዚላዊውን የክንፍ መስመር ተጫዋች ለማስፈረም ፍላጎት አሳይቷል። ዩናይትዶች ታዲያ ከተጫዋቹ 40 ሚሊዮን ፓውንድ ይፈልጋሉ። ዩናይትድን ይህ ተጫዋች የተቀላቀለው እንግዲህ ወደ 80 ሚሊዮን ፓውንድ ወጥቶበት ከመሆኑ አንጻር እንደ ኪሳራ ነው የሚቆጠረው እና ማንቸስተር ዩናይትዶች አርባ ሚሊዮን ፓውንድ የሚያገኙ ከሆነ አሁን ቢሆን ተጫዋቹን ለመሸጥ ክፍት መሆናቸው ታውቋል። በተለይም ደግሞ ሌሎች ተጫዋቾችን ወደ ኦልትራፎርድ የማምጣት ፍላጎት አላቸው። የተጫዋቹ ከማንቸስተር ዩናይትድ የመልቀቁ ነገር ግን አይቀሬ እንደሆነ ነው በርካታ ምንጮች በዛሬ ዕለት እየዘግቡ የሚገኙት። ማንቸስተር ዩናይትድ እንግዲህ በእንግሊዝ ፕሪምየር ሊግ 16ኛ ሽንፈቱን አስተናግዷል። ተር ዩናይትድ የመጀመሪያውን ጎል ማስቆጠር የቻለው በሜንሰን ማውንት አማካኝነት ነበር። ነገር ግን ወዲያውኑ ከደቅ ከደቂቃዎች በኋላ ማይክል ጄምስ ጋርድ እንግዲህ የመታው ኳስ ሉክሾ ላይ ዲፍሌክት አድርጎ ነበር መቆጠር የቻለው። በጨዋታው አሳዛኙ ነገር የማቲያስ ዲላይት ጉዳት ማስተናገድ ነበርና በትላንትናው ጨዋታ ላይ እንግዲህ የተመለከትነው ወይም ያስተዋልነው ነገር አልሳይ ባይንደር እንግዲህ በጨዋታዎች እንግዲህ ለማንቸስተር ዩናይትድ አንደኛ ግብ ጠባቂ መሆን እንደማይችል ያሳየበት ነበር እንግዲህ ማንቸስተር ዩናይትዶች ወደ ገቢያው ወጥተው አዲስ ግብ ጠባቂ ማስፈረም እንዳለባቸው ፍንትው አድርጎ የሚያሳይ ነው። ሉክሾም እንደዚሁ እንግዲህ ለመጀመሪያ ጊዜ የማንቸስተር ዩናይትድ ካፒቴን ሆኖ የጀመረበት ጨዋታ ነበርና የትናንትናው ጨዋታ ሁለተኛው አጋማሽ ላይ እንግዲህ በሌኒ ይሮ ተቀይሮ ተቀይሩ ወጥቷል። ሌላኛው ተጫዋች እንግዲህ ፉልባክ የሆነው እንግዲህ ዶርጉ ነው። አሁንም ምርጥ ዊንገር ከመጣ የተጫዋች እንግዲህ ቤንች ላይ መቀመጡ ነገር አይቀሬ መሆኑን የሚያሳይ እንቅስቃሴ ነው። ማሳየት የቻለው በጨዋታው ላይ ጥሩ ነበር ማለት የሚቻለው ማኑኤል ጋርቲ ነው። እንግዲህ አንድ ለጎል የሚሆን ኳስንም አመቻችቶ ማቀበል ችሏል። እንደ አጠቃላይ ጨዋታውን ስንመለከተው እንግዲህ ሮብን አሞሪም ከዚህ በፊትም ተናግሯል ትኩረቱ ዩሮፓ ሊግ ላይ እንደሆነ አሳውቋል። ና ሮብን አሞሪም በትናንትናው ዕለት እንግዲህ ለታዳጊዎች እድል መስጠት ችሎ ነበረ። የሮብን አሞሪም ዋነኛ ትኩረት ግን ዩሮፓ ሊግ እንደሆነ የሚያሳይ ነው። እንግዲህ ማንቸስተር ዩናይትድ የቼልሲ ወጣት ተጫዋች መልማ የሆነውን ጂም ፍሬዘርን ለማምጣት ተስማምተዋል። ዩናይትዶች ታዲያ የሰር ጂም ራትክሊፍ ወደ ቲያትሮ ኦፍ ድሪምስ እንግዲህ መረሳቸውን አስከትሎ በርካታ ለውጦችን በዩናይትድ ቤት እያካሄዱ ይገኛሉ። በመቶ የሚቆጠሩ የስታፍ አባላትን ከማባረር አንስቶ ብዙ መዋቅራዊ ለውጦችን በዩናይትድ ቤት ተከናውነዋል ማለት ይቻላል አሁንም እንግዲህ አዲስ ሹመቶች በማንቸስተር ዩናይትድ ቤት እየተከናወኑ ይገኛሉ እንግዲህ በቼልሲ ቤት በርካታ ሚናዎችን ወይም ደግሞ ተስተኛ ወጣቶችን እንደ ሜሰን ማውንት እንደ ነችዌል ሬስ ጄምስ ኮኖር ጋላገር የመሳሰሉ ተጫዋቾችን እንግዲህ ማፍራት የቻለ ሰው ነው ማለት ይቻላል እንግዲህ የማንቸስተር ዩናይትድ 25 ፐርሰንት ባለ ድርሻ የሆኑት ሰር ጂም ራትክሊፍ ይህ ወጣት አስገራሚ ታለንት ያላቸውን ተጫዋቾች ወደ ማንቸስተር ዩናይትድ ያመጣል ብለውም ደግሞ ያስባሉ። የራት ክሊፍ ዋና ሀሳብ ይታወቃል። እንግዲህ ከዚህ በፊት በርካታ ወጪዎች ለተጫዋቾች ሲወጡ መመልከቱ ችለናል። እንግዲህ እነ ፖል ፖግባን እነ አንቶኒን እንግዲህ ለአብነት መጥቀስ እንችላለን። ታለንት ያላቸውን ተጫዋቾች ወደ ማንቸስተር ዩናይትድ ቤት ያመጣል ተብሎም ይጠበቃል። ማንቸስተር ዩናይትድ በይፋ ብሪያን ምቦሞን ለማስፈረም የሚደረገውን ውድድር ተቀላቅሏል። ይህ ድንቅ ተጫዋች በበርካታ የአውሮፓ ክለቦች ዘንድ እይታ ውስጥ የወደቀ ሲሆን ተጫዋቹ በብሬንትፎርድ ቤት አስገራሚ እንቅስቃሴን በማሳየት ላይ ይገኛል። ተጫዋቹ እንግዲህ በቶተንሃም እና አትሌቲኮ ማድሪድም የሚፈለግ ተጫዋች እንደሆነ ይታወቃል። ማንቸስተር ዩናይትድ እንግዲህ በዊንግ ቦታ ላይ ወይም በክንፍ ቦታ ላይ አሁንም ቢሆን ድክመት አለበት ኢቨን አማድ ዲያሎ ጉዳት ሲያስተናግድ እንኳን እሱን የሚተካው ተጫዋች የለም እና በስኳድ ዴብሱ አንጻር ከፍተኛ የሆነ ፕሮብሌም ያለበት ክለብ ነውና ከዛ አንጻር ስኳድ ዴብሱን ወይም ደግሞ ጥልቀቱን ከፍ የማድረግ ሀሳብ እንዳላቸው ነው። ይህ የሚያመላክተው የብራዚላዊው ተጫዋች ማሲያስ ኩኒያ መዳረሻን በተመለከተ እንግዲህ የኩኒያ አባት ትልቅ ፍንጭ ሰጥተዋል። በትናንትና እለት እንግዲህ በኢንስታግራም ላይ ሞስት ላይክድ የሆነው ኮመንት እንግዲህ ዌልካም ቱ ማን ዩናይትድ የሚለው ነው። እንግዲህ ይህንን ኮመንት እንግዲህ በገዛ አባቱ ካርሜሉ ላይክ የተደረገ ሲሆን ይህ ደግሞ የተጫዋቹን መዳረሻ የሚጠቁም ነው። የተጫዋቹ ክለብ የሆነው ወልቭስ ተጫዋቹን ለመሸጥ ፈቃደኝነቱን እያሳየ ይገኛል። በተለይም ደግሞ የፒኤስአር ሩልን ወይም ደግሞ የፕሪሚየር ሊጉን እንግዲህ ፕሮፊታቢሊቲ ና ሰስቴናቢሊቲ ሩል ለማክበር ሲል ተጫዋቹን እንዲሸኝ ይገደዳል ና የወልፍሱ ሄድ ኮች ፔሬራም እንዲህ ሲሉ ነው የተናገሩት ክለባችን ጠንካራ የሆነ ቡድንን ለመገንባት ይሰራል። ኩንሃ ከኛ ጋር አብሮ ቢሆንም ቢለያይም የኛ ዋና አላማ ጠንካራ ቡድን መገንባት ነው ሲሉ እንግዲህ ማቲያስ ኩንሃ በክረምቱ የዝውውር መስኮት ወልፍስን የመልቀቅ ነገር አይቀሬ እንደሆነ ብን አሰልጣኙም አመላክተዋል። ፖርቹጋላዊ አሰልጣኝ ሮበን አሞሬም ብራዚላዊ የአማካኝ ስፍራ ተጫዋች ካርሎስ ካስሜሮ ከሰሞኑ ባሳየው የብቃት መሻሻል እጅግ መደነቃቸውን ገልጸዋል። በተጨማሪም የአምስት ጊዜ የሻምፒዮንስ ሊግ ዋንጫ አሸናፊ የሆነው ተጫዋች ጠንክሮ መስራቱ ቦታውን እንዲያስከብር እንዳስቻለውም ያምናሉ ተብለዋል። በተጨማሪም ካርሎስ ካስሜሮ በተቀያሪ ወንበር ላይ በተቀመጠባቸው በርካታ ወራት ምንም አይነት የጸባይ ለውጥ አለማሳየቱ የተጫዋቹን የላቀ ፕሮፌሽናሊዝም ማሳያ ተደርጎ ተወስዷል ተጠቅሷል የአማካኝ ስፍራ ተጫዋቹ አሁንም እያሳየ ባለው አቋም መቀጠል ከቻለ የቋሚነት ቦታውን አስከብሮ እንደሚቀጥልም በአሰልጣኝ ሮበን አሞሪም አማካኝነትም እንግዲህ እንደተነገረ ነው እየተገለጸው እንግዲህ ሌሎች ምንጮች ደግሞ እንደሚገልጹ ከሆነ ሮበን አሞሪም ከካርሎስ ካዝሜሮ ጋር ፊት ለፊት ተገናኝቶ ለካርሎስ ካዝሜሮ ለሙያው ትልቅ ክብር እንዳለው ና ፕሮፌሽናል የሆነ ተጫዋች እንደሆነ ነግሮታል እና በካሪንግተን ያሉ ተጫዋቾች ና ተስፈኞች ትልቅ አርአያና ተምሳሌት እንደሆነም ነግሮታል በዚህ ሰዓት ላይ ታዲያ በሩበን አሞሪም ና በካርሎስ ካዝሜሮ መካከል ያለው ግንኙነት ጥሩ የሚባል እንደሆነም እንግዲህ ፋብሪዚዮ ሮማኖም አሳውቋል። ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን የአውሮፓ ሻምፒዮንስ ሊግ ተሳትፎን የሚያስገኝላቸውን ውጤት ካገኙ የ25 ዓመቱን ብራዚላዊ የአትላንታ ተጫዋች ኤደርሰንን ማስፈረም ግድ እንደሆነ አሳውቀዋል። በቤርጋማው ክለብ አትላንታ እየተጫወተ የሚገኘው ብራዚላዊ የመሃል ሜዳ ተጫዋች ኤደርሰን 50 ሚሊዮን ፓውንድ ዋጋ ተተምኖበታል። ነገር ግን ማንቸስተር ዩናይትዶች ኤደርሰንን ከዚህ ዋጋ እጅጉን ዝቅ ባለ ዝውውር ሂሳብ ተጫዋቹን ማስፈረም እንደሚችሉ እንግዲህ እርግጠኞች ናቸው እንግዲህ ጊቭሚ ስፖርት ነው ይህንን የዘገበው ማንቸስተር ዩናይትዶች ይህንን ተጫዋች እንደሚፈልጉት ከዚህ በፊትም እንግዲህ አሳውቀዋልና የተጫዋቹ ዋነኛ ፈላጊ ሲሆኑ በክረምቱ የዝውውር መስኮት የአውሮፓ ሻምፒዮንስ ሊግ ተሳትፎን የሚያስገኝላቸውን የሚያገኙ ከሆነ በተለይም ተጫዋቹን ለማስፈረም እንደሚሰሩ ነው እየተገለጸ የሚገኘው ለዩናይትዶች የአውሮፓ ሻምፒዮንስ ሊግ ተሳትፎን ማግኘት ከፒኤስአር ሩልም አንጻር ከበጀታቸው አንጻር በርካታ ተጫዋቾች ወደ ኦልድ ትራፎርድ እንዲከትሙ ያደርጋል ተብሎ ይጠበቃል። ማንቸስተር ዩናይትድ በዚህ ሰዓት የፒኤስጂን ስፖርቲንግ ዳይሬክተር ሊዩስ ካምፕሰን ለማስፈረም እየተደራደረ እንደሆነ ተገልጿል። እንግዲ እስቲ የሊዩስ ካምፕሰን አስደናቂ የተጫዋቾች ምልመላ ልንገራችሁ። እንግዲህ በሞናኮ ቤት አንቶኒ ማርሻልን፣ በርናርዶ ሲልቫን፣ አዳማ ትራውሬ፣ ፋቢኒዮ ቶማስ፣ ላማርና ኪሊያን ሜምባፔን የመሳሰሉ ተጫዋች የመለመለ አስገራሚ ስፖርቲንግ ዳይሬክተር ነው። እንግዲህ በሊል ቤት ደግሞ ራፋኤል ሊዮ፣ ቪክተር ኦሽሜን፣ ኒኮላስ ፔፔን እነዚህን ሶስት አስገራሚ ተጫዋቾች መመልመል የቻለ ስፖርቲንግ ዳይሬክተር ነውና ካለው አቅም አንጻር በሰርጂ ምራት ክሊ የተወደደው ስፖርቲንግ ዳይሬክተር እንደሆነ ታውቋልና ማንቸስተር ዩናይትድ የፒኤስጂን የስፖርቲንግ ዳይሬክተር ሊዩስ ካምፖስ ለማዘዋወር እጅግ የላቀ ድርድር እያደረገ እንደሆነ እየተገለጸ ይገኛል። ሪያል ማድሪዶች አልቫሮ ፈርናንዴዝን ማስፈረም ይፈልጋሉ፣ እናም ቤኔፊካ ተጫዋቹ ላይ የለጠፈው 51 ሚሊዮን ፓውንድ ላለመክፈል አስበዋል። የማድሪዶች ሀሳብ እንግዲህ ዩናይትዶች የአልቫሮ ፈርናንዴዝን መልሶ የመግዛት አማራጭ ተጠቅመው በ15 ሚሊዮን ፓውንድ ከቤኔፊካ እንዲመልሱለትና ማድሪዶች ዩናይትዶችን ማሳመን እንደሚፈልጉም አሳውቋልና፣ ማድሪዶች ታዲያ ማንቸስተር ዩናይትድን ማሳመን የፈለጉበት ዋነኛ ምክንያት ደግሞ ተጫዋቹ ከዩናይትድ ከ25 እስከ 30 ሚሊዮን ፓውንድ ባሉት ዋጋ እንዲገዙት ከማሰብም አንጻር እንደሆነም ተገልጿል። በዛሬ ሁለት የወጡ አጫጭር መረጃዎች እነዚህን ይመስላሉ። ውድ የዚህ ቻናል ተከታታዮች በአዲስ ቪዲዮ እስክንገናኝ ድረስ መልካምን ኑሉ ተመኘው። ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግ ፈጽሞ እንዳይዘነጋ። ቸር እንሰንብት ብያለሁ።